ስለዚህ ሀሳቤን ስጠቀልለው እንዳልኳችሁን የዮናታን አክሊሉ የሚባል ሰውዬ በህይወቴ መዳንን አላመጣም። በህይወቴ መዳን የመጣው በክርስቶስ ኢየሱስ ብቻ ነው። በዚህ ላይ ሙግት ያላችሁ ጴንጤዎች የፈለጋችሁትን ሀሳብ መስጠት ትችላላችሁ። በሁለተኛ ደረጃ ቀለም ወርቅ አይተንፍሱ የምትባል ለራስ ክብር የቆምክ ለእግዚአብሔር ክብር ሳይሆን ለራስ ክብር የውሸት የምታለቅስ የውሸት የምትነፋረቅ የውሸት የምትነፋረቅ ኦርቶዶክሳውያንን ስለተናገርክ ብቻ እንደ ወንጌላ አርበኛ የምትቆጠር መብት ነው። እንደ ወንጌላ አርበኛ መቆጠር አይመለከተኝም። አይመለከተኝም። ገድላትን መቃወም መብት ነው። እሱን አትቃወም ምናምን አይደለም የምለው ግን፣ በዚሁ ስራ ተጠቅመህ አሞኛል ብለ ነርቬን ተነክቷል ብለ ስፓይናል ኮርዴ ተጣሟል ብለ የሰበሰብከው ገንዘብን ጌታ ኢየሱስ ፈውሶኛል ብልሃል። ስለዚህ ለፈውሱ ምስጋና እንድናቀርብ ደግሞ እውነተኛ መሆን በአደባባይ እንዲገለጥ የታመምክበትን የሕክምና ማስረጃ እና ደግሞ የተፈወስክበትን የሕክምና ማስረጃ አሳየን። ኤክስፔክት የሚደረግ ነው አይደል? አይደል? ኢየሱስ ክርስቶስ እኔ የወይን ግንድ ነኝ ባለበት ምዕራፉ ላይ ፍሬ የጠበቀው እኮ በግንዱ ላይ ከተጣበቁት ቅርንጫፎች ነው። ኦልሬዲ ግንዱ ላይ ከሆንክ ካንተ ምን ይጠበቃል? ፍሬ ይጠበቃል። ስለዚህ አብዛኞቻችሁን የቀለሜ ወርቅ አይተንፍሱ ደጋፊዎች አብዛኞቻችሁን ኦርቶዶክሶች አልዳኑ ብላችሁ ነው የምታምኑት አይደል? ስለዚህ ካልዳነ ሰው ለምን ፍሬ ትጠብቃላችሁ? ካልዳኑ ፍሬ ለምን ትጠብቁባቸዋላችሁ? ድነዋል ብላችሁ የምታምኑ ደግሞ ከሆነ ለምን ወንጌል ተሰብኳቸዋላችሁ? ሁለት ጥያቄ ነው። አልዳኑ የምትሉ ከሆነ የሆነ ነገር ለምን እኛን አሉ ብላችሁ በአጸፋው ከነሱ የባሰ ሰደቡን ብላችሁ ብዙ እጥፍ ስድብ ነው የምትሳደቡት ስለዚህ እናንተም አልዳናችሁ ማለት ነው እሺ ድነዋል ብላችሁ የምታምኑ ከሆነ ለምንድን ነው ወንጌል የምትሰብኳቸው እኔ እዚህ ሚዲያ ላይ በጣም የሚገርመኝ የሚገርመኝ ከአንዋር መስጊድና ከኡራኤል ቤተ ክርስቲያን ከኡራኤል ቤተ ክርስቲያን ቤተ ክርስቲያን እኩል እኩል ቅዳሴ ኖሮ ጾም ኖሮ እነዛም ከሰላታቸው እነዚህም ደግሞ ከቅዳሴያቸው ሲወጡ ቢያይ አንድ ቀለም ወርቅ አይተንፍሱን ሲሰማ የዋለ ጴንጤ ወንጌልን በነገርኩ ብሎ ሳሊቬት የሚያደርገው ነጠላ ያደረጉትን ሰዎች ነው ራጉኤል እሺ ራጉኤል እኔ እስቲ ፕሮቴስታንቶች ልንገራችሁ ከመስጊድ ወገኖቻችን ከመስጊድ ሲወጡ ሳሊቬት ታደርጋላችሁ ምራቃችሁን ትወጣላችሁ ኢየሱስን በነገር ናቸው ምናምን ትላላችሁ ትላላችሁ ወይ እኔ እኮ ሳክሳም ሳክሳም ተሰብስበ እኮ ያስቸገር እ ሳክሳም እኮ የወንጌል አርበኛ ምናምን ትባበረ አንድ ቀን ናና መሬት ላይ ስበከና እኔ እኮ የኤርሚያስ የወንጌላ አርበኝነት እኮ አይገባኝም። እንደ እስጢፋኖስ የወንጌላ አርበኛ ነው የድንጋይ ክምር ላዩ ላይ እስኪጨምሩ ድረስ በገዳዎቹ ፊት ለፊት ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ሕይወት ድረስ ኢየሱስ ክርስቶስን ሰበከላቸውና ፍርዱን ተቀበለ። ተደብቆ ወንጌል አለ። እንዲ ብራዘር የለም እኮ እኔ ው እንትና እኮ ከአንተ ተሻለ። እሱም ቢሆን በጥበቃ ነው እንጂ ሰብኮ የሄደው ማን ነው? ትዝታው ተሻልኩ ተሽሎክልኮ ቢሆንም እሱም ወንጌልን ለኦርቶዶክስ ሻክሙዬ ለኦርቶዶክስ ነው ብሎ ጴንጤ ሰብስቦ ዘሎ ዘሎ ሄደ። እኔ ትዝታው የትዝታው ሸክም ለኦርቶዶክስ ነው አይደል? ሀያ አራት ሰዓት የሚገባ ኦርቶዶክስን በተመለከተ ነው። አንድ ሸክሙ የኦርቶዶክስን ወንጌል መድረስ የሆነ ሰው እንዴት ለጴንጤ እንትን ኮንፈረንስ ያዘጋጀ? እስቲ መልሱልኝ። እነዚህ ሰዎች እነዚህ ሰዎች ትዝታውንም ብትሉ አካውንታቸውን በግልጥ ይለጥፋሉ እንጂ በግልጥ ወንጌልን ሰብከው መከራ መቀበል የሚመርጡ ሰዎች አይደሉም። የቤት ኪራይ ደረሰ ምናም ይለኛል። አልደረሰም፣ ትንሽ ቀን ይቀረዋል። ደግሜ ከገባ የቤት ኪራይ ደርሶብኝ ነው ወዳጆች፣ ትንሽ ቀን ይቀረዋል ምትከፍልልኝ አይመስልም። እኔ እንዲህ ተናግሬ ስወጣ በውስጥ በኩል አንድ አንድ መቶ ምናም ስድቦች ነው እንጂ እስቲ አካውንትን ጻፍልኝ የሚል ሰው ራሱ ገጥሞኝ አያውቅም። እውነት ነው የምላችሁ። እስቲ አካውንት ጻፍልኝ የሚል ሰው ከገጠመኝ ራሱ እኔ እርሜ ያስጋያለው ነው እንደዛ የሚሉኝ። እግዚአብሔር ይመስገን የሚወዱኝ በጣም ድንቅ እህቶች ወንድሞች አሉኝ። በጣም የሚወዱኝ ስትለወጡብኝ፣ ያልተለወጡብኝ አብረውኝ ያሉ መከራዬን የሚካፈሉ አሉኝ። ወንድሞች እህቶች፣ እግዚአብሔር ስለ እነሱ ይመስገን። ላይፍ ገባ አልገባ አይመለከታቸውም። እነሱን አማክሬም ላይፍ ገብቼ አላቅም። ጌታ ኢየሱስ ቤታችሁን፣ ትዳራችሁን፣ ህይወታችሁን ይባርከው እህቶቼ ወንድሞቼ። እግዚአብሔር እንትን ጉድለታችሁን ይሸፍን፣ ባዶነታችሁን ይሙላ። እግዚአብሔር በደከማችሁ ጊዜ ብርታት፣ ኃይል ባጣችሁ ጊዜ ምርኩዝ፣ መንገዳችሁን በራቃችሁ ጊዜ የጸጋው ድጋፍ ይሆናችሁ። እግዚአብሔር ዘመናችሁን፣ ቤታችሁን፣ ትዳራችሁን፣ ህይወታችሁን ይባርከው እናንተን እዚህ የነ ቀለም ወርቅ አይተንፍሱ ስጦታ ሰጪዎች ታውቃላችሁ። አንድ ቀን መታ ልክል ላለው ለአንተ አለች አንዷ አይኗ እንደዚህ ጉርጥር አድርጋ የታ ሌላ ክሽልኝ ደግሞ ምናምን አልኳት። ሀሰተኞችን ስንቃወም ከዛ አምጥታ ለአማንሻሎም የላከችበትን ሪሲት እኔ እኔ የምላችሁ ማለሉ በመልክ ነው። በፆታ ከሆነ ተመሳስለናል። ልክ ነው፣ በመልክ ነው። በምንድን ነው የምንመሳሰልባቸው እኔና አማንሻሎም? ከዛ እኔ ታሳድቤ የአማንሻሎም ሎም አካ ተጻፈ ክብሩ ጌታ ይውሰድ። ለአማንሻሎም ተላከለት። አይዞ ወንድማችን ተሰብራል። እኔ የተሰደብኩት ተሰብራል ተብሎ ቀረ ብሎኝ አደለ። እምነግራችሁ እኔ ብዙ ጊዜ መከራው ነው የሚገጥመኝ። ድሉ ድሉ ላይ አልኖርም። ብዙ ጊዜ ሽልማቱ ላይ የለውም ስድቡ ላይ ምናም ያለወትኝ እና ውርደቱ ላይ መከራው ላይ ነ ሲያከብሯቸው አብሮኛ አያከብሩም እኮ። አሁን አማንሻሎም ዲቤት አድርጎ ሲያሸንፍ መች ጠርታችሁን ታውቃላችሁ? አማን ሻሎም የሆነ ነገር ሲሆን አብሬ አለው አረ ተሸብልጌበት ሊሆን ይችላል አልፈርድበትም እሱም ላይ አልፈርድበትም እሱ ላይ እና ደስተኛ ነኝ እኔ ከወንድሞቼ ውድቀት ጋርም ክብርም ጋር አብሬ መቆም ፈልጋለሁ አሸንፎ ያውቃል እንዴ ለምን በነገራችሁ ላይ እዚህ ኦርቶዶክስ እንድታውቁ የምፈልገው ነገር የፈለጋችሁትን ከፕሮቴስታንት ጋር ዲቤት ገብታችሁ የፈለጋችሁትን እናንተ በእናንተ እሳቤ ጨመቅ ነው ብላችሁ ቪዲዮ ስሰሩ ብትውሉ፣ እዛ ቤት ተኪዶ ሄዳችሁ ብትሰቡ ጨመቅ ነው ነው፣ እነዛ የሚሉት ፕሮቴስታንቱም ጨመቅ ነው። እኔ ሁሌ እኮ ስትጨማመቁ እኮ ነው የማያችሁ። እኔ አሸናፊ አይቻል አቅም ክርክራችሁ ላይ ጌታ ምስክሬ ነው። ሃይማኖት አይሸነፍም፣ ወዳጆች እንድታቁ ያስፈልጋል። ሃይማኖት አይሸነፍም። ኦርቶዶክሱ ጋር ሲሄድ አሰጣከው ለበለብከው ገነስከው ምንም አልቀረለትም እኮ በቃ እርቃኑ ነው የገለጥከው ና ይላል ኦርቶዶክሱ ቤት እኔ ዲቤት ሲያደርጉ ገባለሁ ኦርቶዶክሶቹ ጋር እጅ ይሰማለሁ እንዲህ ላይ ነጥብ አስጣልከው እንዲህ ላይ ዘረርከው ፕሮቴስታንት ወገኖቼ ጋር ደሞ ይሄዳለሁ ከዛ ስነሱስ አንጠባጠፍከው አራገፍከው እንደ ቃሪያ የለም ሽንፈት የለም። ነው ምላችሁ፣ ጌታ ነው ምን፣ ማንም አሸንፎ አያውቅም። እዚህ ሶሻል ሚዲያ ላይ ባለፈው ብቻ ላይ እንትን ፈለገ ላይ ትንሽ ወረዳችሁበት፣ እናንተ ገብታችሁ አሸንፍከው ነው ማለት ያለባችሁ ሁልጊዜ። እሺ ሃይማኖት ውይይት ላይ፣ ጌታ ምስክር፣ እውነቱን ልንገራ ሽንፈት የለም። እዚህም ጋር የሚገባው ሰውዬ አሸንፋለሁ የሚባለው፣ እዛም ጋር የሚገባው ሰውዬ አሸንፋለሁ የሚባለው፣ እኔ ተሸናፊ አይቻላቅ ስለዚህ አሁን እኔ በአማንሻሉም ሳይድ ሁሌ የአማንሻሉም እንዳሸንፈ ነው። በእኔ ሳይድ እንዳሸንፈ። እናንተ ተሸንፈ ነው ያላችሁት። እኔ የአማንሻሉም ሲሸንፈ ይቻላል እንዳሸንፈ ነው ለእኔ። ለምን ሃይማኖት አይሸንፍም? ወዳጆች፣ እውነትን ስትፈልጉ ለህሊናችሁ ስትኖሩ ነው ዳር ይዛችሁ ስትመለከቱ በዚህ ውይይት እከሌ ሚዛን ደፍቷል የምትሉት እንጂ የትኛውም ቦታ ላይ የሃይማኖት ቀንበር ውስጥ ሆናችሁ የሃይማኖት ሃይማኖት እምነት ነው የሆነ የሃይማኖት ፖለቲከኛነት አላ ልክ በቃ እኛ እንደዚህ ነን ብላችሁ ራሳችሁ መድባችሁ የቆማችሁበት ጉዳይ አይሸነፍም። ስለ ፈለገ ሀቁን ተናገድ። ምንድነው ሀቁ? የምናገር ሀቅ የለም እ ሀቅ የለም። ምን ሀቅ አለ? ሀቁ እኮ የእግዚአብሔር ሀቅ እኮ ክርስቶስ ነው። ኢየሱስ እኮ ከብረ ያቅ የፈለገና የቀለሜ ወርቃ አይተንፍሱ ውይይት ከፈለገ ተጽዕኖ ፈጣሪነት ወደ ቀለመ ወርቅ ተጽዕኖ ፈጣሪነት ነው ሽፍት ያደረገው የከበረ ኢየሱስ አላየውም። እኔ የትኛው ኢየሱስ መስቀል ላይ ሞተው ከድንግል ማርያም የተወለደው ከቤ በጴንጤናዊ በጲላጦስ ዘመን መከራን የተቀበለው እሱ ኢየሱስማ በማናቸንም እዚህ ውስጥ ከብሩ አያውቅም እኮ ማናቸውም እዚህ አስከብረውት አያውቁ። እውነቴን እኮ ነበር። ውይይት ከእከሌ ተጽዕኖ ፈጣሪነት ወደ እከሌ ተጽዕኖ ፈጣሪነት ሽፍት ያደርጋል እንጂ እኔ ነፍሳትንም ሲያዘንብ አይቻል አቅም አንዳንድ ለህሊናቸው የኖሩ ሰዎች በቃ እንዲህ ነው እንዲህ የአባቶች ትምህርት እንዲህ ነው ብሎ ከፕሮቴስታንት ወደ ኦርቶዶክስ ሽፍት አድርጓል። ለህሊናቸው የሚኖሩ ሰዎች ደግሞ በዚህም ጋር ኦርቶዶክስ ጋ ሆነው በጣም ለህሊናቸው የሚኖሩ ሰዎች ይህ ሁሉ ነገር አለ እን ብለው በነ ቀለም ወርቅ ጠሪነት ወደ ኦርቶዶክስ ወደ ፕሮቴስታንት ሽፍት ያደረጉ ሰዎች አሉ እና አትታለሉ! በተለይ በሃይማኖት ቁማር ተጫዋቾች አትታለሉ! እሺ ወዳጆች አትታለሉ! እና አሁን የመጨረሻ ጥያቄ፣ እንደዛ ነው የሀሳቤን ጠቅለል ሳደርገው። ዮናታን አክሊሉ አላዳነኝ። ጴንጤው ስማ፣ ዮናታን አክሊሉ አላዳነኝም። ኢየሱስ ነው ያዳነኝ፣ ምህረት ያበዛልኝ፣ ከእንደገና ያቀፈኝ፣ የጠፋው ልጅ ወደ ቤቱ የመለሰው፣ የጠፋው ልጅ ከእንደገና ያቀፈው፣ የጠፋው ልጅ አስር፣ ከመብላት የእሪያ ምግብ ከመብላት ወደ ቀለበት ወደ ማድረግ የጠራው ድሮሃል፣ ምናምን የምትሉኝ ሰዎች እኔ ማምኑት ታውቃላችኋ። እምነቴን ልንገራችሁ። የትኛው መድረክ ላይ እዩ ጩፋ ገንዘብ ሲሰጥ? እዩ ጩፋ ገንዘብ ሰጣ፣ አይደለም ምለው መለሰ ነው ምለው። የሚከረከረኝ ሰው አለ? መለሰ ነው ምለው መለሰ ነው ምለው አይደል፣ የሚከራከሪኝ ሰዋል። በዚህ አዩ ጩፋ ገንዘብ ይመልሳል እንጂ አይሰጥም። ከየት አምጥቶ ይሰጣል? ከህዝቡ የሰበሰበው ህዝቡን የዘረፈው እኮ ነው። ምን አለ መሰላችሁ ኢየሱስ፣ በአንተ ቤት እሆን ዘንድ ይገባኛል ያለው ዘኬዎስ የሚባል አጭር ሰው ከሮማውያን ጋር በመመሳጠር ከእስራኤል በግፍ የሰበሰበው ገንዘብ ስለነበረ የእግዚአብሔር ልጅ ክርስቶስ ኢየሱስ በቤቱ በመገኘቱ ፕሬዘንሱ ብቻ የኢየሱስ መገኘት ልክ እንዳልነበረ መንገዱ ነገረው። ከዛ ምን አለ በድዬ እንደሆነ በአመፅ ሄጄ እንደሆነ አንድ እጥፍ አይደለም ሰባት እጥፍ እመልሳለሁ አለ። እሰጣለሁ አይደለም እመልሳለሁ። ስለዚህ ዘኪዎስ ለድሃ መጥቶ አውጥቶ ለድሃ ገንዘቡን ሲያካፍል እየመለሰ እንጂ የህዝብ ገንዘብ ስለሆነ ሞጭ ላፋ ያንተ ምን አለ? ያንተ ምን አለ? ወንጌል አደል እንዴ? በወንጌል ስም አደል እንዴ አካውንትክ የሞላው? ያልተፈወሱትን ሰዎች ተፈወሱ ብለህ አደል እንዴ? በውሸት ታምራል በውሸት ትንቢት አደል እንዴ? ገንዘብ አካውንትክ የሞላው ቴሌቪዥን የከፈትከው ምን አለ ያንተ ስትመልስ ብትል ለዛ ኳስ ተጫዋች እኔ በጣም ነው የሚያሳዝነኝ። የሆነ ኳስ ተጫዋች ትዝ ይላችኋል? እዚህ መልካም ወጣለ መጥቶ ምናምን ነገር ድክርት ርት ድክርት ያደረገው መልካም ወጣለ የመጣ አንድ ኳስ ተጫዋች ልብስ ምናምን ሲገዛለት አይታችኋል። ገዛህለት አልገዛህለትም፣ ብሩን ነው የመለስክለት። ወንድሞቹና እህቶቹ ቀድሞ የሰጡሁት ብር ነው የመለስክለት። ዮናታን አክሊሉ ድሯል ምትል አልደረኝም። ብሩን መልሶ ይሆናል ለእኔ ለአቤል አቡና ብሩን ነው የመለሰው። ብር መለሰ እንጂ አልሰጠኝም። ዮናታን ከየት አምጥቶ ይሰጠኛል? ከማን አምጥቶ፣ የትኛውን ሱቅ ከፍቶ፣ የትኛውን ቢዝነስ ሰርቶ፣ የትኛውን ኦን አድርገው፣ የትኛውን ካምፓኒ አቋቁሞ፣ በፍጹም ማንም እዚህ እዩ ጩፋ የትኛውን የሸቀጣ ሸቀጥ ድርጅት እንደ ወንድሞቻችን መርካቶ ሄዶ ገንብቶ ነው ምቀኛው የሚል? አሁ ምቀኛ ነኝ? አንተ የኔ ምቀኛ ነህ። እኔ ጋር መተ ነው የምትመቀኝ? ምቀኛ አሁን እዚህ ጋር ቀሙ ጣትና የአቡና መታገት አሳስቦት እንዳይመስልህ የሚዘግበው ገባ። የራሱን ዓላማ ፍጆታ ሊጠቀምበት ነው። የኔን ጉዳይ እሱ የሚያራምደውን የፖለቲካ አጀንዳ ሊያራምድበት ነው። አለቀ። የሆኑ ድርጅቶች ዘገቡት፣ አለቀ። ሂድና ሂድና እንትን በል፣ ሂድና 24 ስቲ አንተ ላይፍ ግባ ላይቭ ግባ። እስኪ ማን ያንተን ቪዲዮ ቆርጦ ይለቅልሀ ላይለቅልህ። ኦርቶዶክሱ ለራሱ ዓላማ ይጠቀመዋል። ጴንጤው ለራሱ ዓላማ ይጠቀመዋል። የእኔን ቪዲዮ እኔ እንድጠላ የሆነ ፓርት አለ። ያገጠጥኩባትን ፓርት ቆርጦ ያሰጧታል። በጣም ብዙ ሰዎች እንደሚጨንቃቸው ታውቃለህ። ላይቭ ስገባ ምን ሊል ነው ብለው ይሄ እኮ እግዚአብሔር የሰጠው እኮ ለአቡ ነው የሰጠው፣ ለአንተ አይደለም፣ ለአቡ ነው። ለአንተ ደግሞ ሌላ ሰጥቶ ይሆናል። አላቅ እና ቅናት ምናምን የምትለው በደንብ ነው መቀናው። እሺ ወዳጆች ቅንት ነው እንዲ፣ ስቀና ራሱ አይታችኋላ። እንዴት ቅንት ነው። በዮናታን አክሊሮ ቅንት ነው። እንዴት በእግዚአብሔር ስም ይዘርፋል። ቀና አለው፣ እቀና አለው። እንዴት ድሆችን መበለቶችን ይዘርፋል። እንዴት አውሮፓና አሜሪካ ያሉ እህቶችን ያጭበረብራል። በጌታ ስም በወንጌል ስም እንዴት ይሸቅጣል? በወጣት ስም እንዴት ይነግዳል? እቀናለው። በደንብ ነው እቀናው እቀናለው። ይህንን እንደውም ሼር አድርጉልኝ። አቡና በጣም ቀናተኛ ነው፣ ይቀናል። ዮናታን አክሊሉ በወጣት ስም ሲነግድ ሲዘርፍ ይቀናል። ብዙ ሰዎች ካላቸው ጥቂት ሰጥቶት እሱ ብዙ ኖሮት ልክ እንደ ሰጪ ራሱን አክት ሲያደርግ ይቀናል። አቡና በደንብ ነው ይቀናል። የሕክምና ማስረጃ ስታሳየን ተፈውሰ እንደሆነ ጌታ ኢየሱስን እናከብራለን፣ አብረን እናመሰግናለን። የእኛ እግዚአብሔር አሁንም ይሰራል እንላለን። ሳትፈወስ ከሆነ ደግሞ ሌብነትህን ገልጠን አርፈ ቁጭ እንድትል እናደርጋለን። ከሞሽላቃ ከሆኑ ሌቦች ሐሰተኞች መካከል ከምደግፋቸው ዮናታን አክሊሉና መስፍን በሹ ጎራን መድባለን፣ እንደ ሐሰተኞች ማለት ነው። በቃ ስለዚህ ይሄንን ነው ዛሬ ላስተላልፍላችሁ የፈለግኩት እዛ ኢንተርቪው ላይ ስለ ዮናታን አክሊሉ ማውራት የቀረ ያላችሁ ሰዎች ተከታታይ ትምህርት አስተምራቸዋል። ዮናታን እኮ በዋናነት ህዝቡን እያሳተ ያለ የበድን ለምድ የለበሰ ሀሰተኛ ነው። ትምህርቱ ሀሰተኛ ነው። ምልልሱ ሀሰተኛ ነው። የህይወት ፐርሰናል ህይወቱ ሀሰተኛ ነው። ሀሰተኛ ነው። ከኋላ ያለ ህይወቱ ሌላ ነው፣ ከፊት ያለ ህይወቱ ሌላ ነው። ሰዎችን የሚወድ የሚያቅፍ ይመስላል ከኋላ ግን ሰዎችን ፍጹም የማይወድ ሰዎችን የሚጠላ ሰዎችን የሚገፋ ማንነት ያለው ሰው ነው። ስለዚህ የማታውቁትን ነገር አትመስክሩ፣ ለቀባሪው አታርዱ ለማለት ነው እና ተባረኩ። ቴንኪው ልጆቼ በጊዜ መተኛ ሲጀምሩ እኔ እንትን ሲሉ እንደነ ቀለመወርቅ ህፃናት እየረበሽኩ ላይብ መግባት ስለማልችል የዛን ጊዜ ላይብ መግባት ጀምራለሁ። ተባረኩልኝ።